በእኔ ለእኔ ፔጆች የምነግራቸው ብዙ ጊዜ ለሴቶቹ መጀመሪያ ጓደኛውን ወቂ፣ ከማን ጋር ነው የሚውለው። ትክክለኛ መገለጫው የእሱ ውሎ፣ የእሱ ጓደኞች ናቸው። የአንድ ወንድ የአንድ ሴትን መገለጫዋ የምትውላቸው ሰዎች፣ ውሏ፣ ከማን ጋር ነው የምትውለው፣ ከማን ጋር ነው ፈታ የምትለው ውሏ፣ የምታደርገው ምንድን ነው ብሎ የማይጠይቅ ሰው ይጎዳል። ባይለኝ ወንዱም ይጎዳል፣ ሴቷም ትጎዳለች። አበሻ ይሄ ነው ችግር። ያንን ሰው ብቻ የሚለውን ይሰማና፣ ከማን ጋር ነው የሚውለው፣ ምንድን ነው የሚያደርገው ላይ ይረሷል። ምክንያቱም አብዛኛው ወንዶች የመጀመሪያው ምርጫ ቅስቀሳችን ከማንም አይችለን። ምርጫ ቅስቀሳ እንደ ወንድ ልጅ የሚያክለው የለም? በቃ መንፈስ ነው ምንሆነ፣ ቅዱሰ ቅዱሳ ነው ምንሆነ ማንም አያክልም። ደን ከዳቦ ቤት በኋላ ነው ነገሮች የሚቀየሩት። ከዳቦ ቤት በኋላ ነገሮች እውነተኛ ቀለሩ እየመጣ እየመጣ እየመጣ ሄዳል። ገባሽ? በአንድ ስልክ ገና ሳትደውይ ዘጠና ጊዜ የሚደውለው ስልኩን ለመርሳት ይጀምራል። አንቺ ቢዚ ነኝ እኮ ልጅ ቢዚ ሆኖ ማያቀው ሰውዬ ቱወኒ ፎር ሰቨን ሲያወራሽ የነበረው እንዴ! አንቺ ልስራበት እንጂ ምን እያረግሽ ነው ብሎ ማቆም ይጀምራል። ከዳቦ ቤት በኋላ ነው ይሄ ነገር የሚመጣው። ነው ብዙ ጊዜ ሴቶች አታስተውሉትም። አንዴ ትቀረቀሩበት አላችሁ እዛ ፎንቃ የሚባለው ደረጃ ላይ ከዛ ለመውጣት ግን ይከብዳችኋል። ገባሽ ለማስተካከል ነው የምትሄዱት ብዙ ጊዜ ከገባችሁበት በኋላ ለሚፌክስም የበፊቱ እንዲመጣ ያቺ የሶስት ጦሯ እንድትመጣ ተፍ ተፍ ነው የምትሉት። እና ብዙ ጊዜ የምትሸወድ ነገር አለ። ሌላው ለናይሶ ወንዶችም ነው የማወራው። ናይሶ ወንድ ደግሞ የምትጫወትበት ሴት ነው የምትመጣ። ግን እኮ መጀመሪያም ላይ እንደዚህ ከሆነ እኮ ለምንድን ነው ማየት ሳኔ ማየት ከተሳነ ለምንድን ነው መውጣት ሚሳ? ከዛ ውስጥ መውጣት ሚሳ? ለምን መሳለች? አሁን ለምሳሌ በወንዶች ታሪክ ሁለት ሰው አለ። ሁለት ነን እኛ። ዘለቀ ባንጀቴ አለ፣ ልብ አለ። የተለያዩ ናቸው። ምንም ግንኙነት የለውም። ምን ያው የሚያምር ቁመና ያላት ስትመጣ፣ ዘለቀ ባንጀቴ ሰላም በልልኝ ነው። የኛ የወንዶች ትክክለኛ ነገር ነው። ምን ማንንም የምታምር ሴት እንዲያይተን፣ እብድቱን ቀውስቱን ምናምን አነ በቃ ሂድባት ነው የሚልሽ መጥቶ። ከዛ የልብሽ ወይም የጭንቅላትሽ ማንነት ይወስነዋል። የሴቶች እንደዛ የለም የሴቶች ከተረዳሽው ካወቅሽው ምን ካልሹ በኋላ የምትወስኝ ነው። ዴን ያንን ዲሳይድ አርገሽ ካልኩሌት አድርገሽ አስበሽበት ስለምትገቢ ለመውጣት ትቸገርያለች። ይህኛው ይሄኛው ላፋርጎ ነው የሚሄደው። አየሽ ልዩነቱ። በሴቱ እንደ ወንዱ ለመተው በደንብ አባብሎ ቃላቶቹን ሰምተሽ ትሪትመንቱን አይተሽ ልነጥፍልሽ ባናቴ ልተከልልሽ የተባለው ስንት ታሪክ ታይቶ ከአንቺ የተለየ ሴት እዚህ ምድር ላይ መቼት ነው የተፈጠርሽው? እስከ ዛሬ የት ነበርሽ? ምናምን ብዙ ውጫ ዋት ያለን የምንላቸው። ከዛ በኋላ ግን ዋንስ እንትን ካልሽ በኋላ ፍቅር ውስጥ ከገባሽ በኋላ ከዛ ነገር ለመውጣት ገብተሻላ፣ ገባሽ፣ ልብሽን ሰጠሻላ ልብሽ ከተሰጠ በኋላ ከዛ ነገር ለመውጣት መፈራገጥ በጣም ትቸግራላችሁ። ለዛ ነው የሴት ከመሞት ቀላል ነው ብዬ ነው የምለው። በነገራችን ላይ ለሴቶቹ አድቫይስ አንድ ማሰብ ያለሽ ምንድን ነው፣ አንቺ ሁሉ ጊዜ የሆነ ሰው ታጋጠመኝ ጥሩ ነገሩን አላስብም የሰው ያላከበረኝ፣ ያዋረገኝ ሁሌ ወደ ጭንቅላት የሚመጣው እንድጠላው የሚያደረገ፣ እንድጠላው ከባ ያደረገኝ ክብሬ እና ደህንነቴ ስለምፈልግ እንድርቃ ያደረገኛል። እስከነፈቅሩ ሄድ ይችላለሁ ወይ ማለት ነው። ምክንያቱም ክብሬን አስቀድማለሁ፣ ህይወቴን አስቀድማለሁ። ለዚህም ነው ከአንድ ሁለት ጊዜ የሚከሙት ያመለት ይሁን ሁለት ጊዜ ነው ያመለ ከልጆች አባት ነግር ያለ ጊዜ ብሎ የልጆች አባት ቤንዚን ነው እንደዚህ ያፈሰሰ

እና ሁልጊዜ ወንድ ነው የምፈራው። ለዛ ነው በቃ አገኛ ሁልጊዜ ምንድነው ለመውጣት ሙጥረ በጣም ለመውጣት ምንድነው የማስበው፣ ያንን ነገር ነው የማስበው ከዛ ሰው ጋር። አሁን ለምሳሌ አሁን እንደዛ ካልሽኝ፣ በአበሻ ምናልባት እንደዚህ አይነት ችግሮች ካሉ ከሌሎች ዜጎች ጋርስ እንዴት ነሽ? እንዴት ደስ ደስተኛ ቆንሽ፣ እነሱ ጋር ነዋ መሆን ያለብሽ? አሊ፣ ከነሱ ጋር ነው። እንደዛ ከሆነ ጥሩ፣ ወደሚመችሽ ነው መሆን ያለበት። እኔ ለማናችሁ ምለው የሌላም ዜጋ እናንተ መደሰት አለባል። ለዚህ ነው እኔ አሁን ከሚስቴጋ ማ ዋይፍ ም ለምን መሰለ ግብጽ ናቸው፣ እውነቱን እንናገረው። ነጭ ማምለክ አይደለም ወይ ጥቁር ማምለክ አይደለም። ጥቁርም ሆነ ነጭ ትንሽ የሰለጠ ነገር ላይ እኔ አበሻም ሆና እንደዛ ብትሆንልኝ ደስታዬን አልችለው። በቃ አሁን ለምሳሌ የሆነ ነገር ስትነጋገር ከነሱ ጋር ተጫጫ ትነጋገር፣ ጫትን አይፈልም ዲስከሽን ነው። ከዛ ላይ ደግሞ የሚያስፈልግህን ነገር የሚያስፈልጋቸውን ነገር እነሱ ራሳት ያስተምሩሃል፣ ቀድሚ ያስተምሩሃል። ባታቅኛውም ከነሱ ብዙ ነገር ማሰብ መተሳሰብ፣ ገባ መነጋገር። ከዛ በኋላ እምቢ መባልን እምቢ ካሉ እምቢ ነው፣ እሺ ካሉ እሺ ነው። አይደለ ከዘለ ድብቅ የሚባል ነገር ራሱ የላቸውም። እሱን ነው ደስ የሚለኝ። እኔም ደግሞ ግልጽ ያደርገኝ። አይ ቲንክ ከሚስቴ ጋር ሚስቴ ትመስለኛለች። በጣም ግልጽ ሰው ናት። ግልጽ ግልጽ ግልጽ። እንደገና ደግሞ ቨሪ ቶትፉል። ለነገሩ አበሻም ሴት በጣም ተወትፉ ናት። ለምትወደው ወንድ ሟች ናት። በሱ በሱ አምናለሁ። ለምትወዱ ወንድ አበሻ ሴት በጣም ወርቅ ናት። አልዋሽ፣ እኛ ኢትዮጵያኖች ያልገባን ነገር አለ። ወርቅ ናቸው። ለምትወዱት ወንድ አበሻ ሴት በጣም በጣም ወርቅ ናት። ግን ያው ኃይለኝነቱ እንዳለው ነው ማለት አይደለም። እሱ ብቻ ነው ኃይለኝነቱ ትችሉታላችሁ። እሱ ብቻ አይደለም። ምን ምን ባህር ያለብን፣ እኔ እንኳን እዚህ ነገር የለብኝም። ምን ባህር ያለብን የሆነ ነገር ስለሰጠን ወይ ጥሩ ምግብ ስለሰራ ፍቅር የሰጠን ይመስለናል። ፍቅርን ያገኘን ይመስለናል። የሆነ ነገር ስለሰጠን ወይ መኪና ስለገዛልን ፍቅር ያገኘን አይደለም። እኔ በዛ ለም ልንገርሻ፣ እሱ ለምን ሆነ መሰለሽ? በእኛ አስተዳደግ በቤተሰብ ማለት ነው። አንዳችንም እንወዳለን፣ ግንባርን ከስመን ታቅፈን አላደግም። ዊነቨር ገባሽ? የሆነ ነገር ነው የሚገዙልን ካየሽ ቤተሰብ ለዓመት በዓልም ሆነ ለሆነ ጊዜ የሆነ ነገር የሆነ ነገር ይደረግልሻል እንጂ ጅጅዬ የምወድሽ ልጄ ኑሪልኝ ብለሽ ተፈቅረሽ ግንባርሽ ተስሞ ምናምን ብዙ ጊዜ አላደግም። ውድ እና አላየንም። ፋሚሊ እንደዛ ተሳስመው ምን ተባብለው ያደገበት ማህበረሰብ ስለሌለን ያቺን ነገር ለመናገር ይተናነቀናል። በወንዶቹም በሴቶቹ ያደግ አሁን እዚህ ያደጉበት ነው። አሁን ለምሳሌ ልጄ ሲተኛ ነገር አላቪ ብየሆን ሚስቴን ስተኛል ማየን ስተኛ ስንወጣ፣ ስንገባ ተባብለን ከነሱ ጋር ስለሆን ከዚ ሀገር ሰው ጋር ስለሆነ አበሽ ሲያብትሆን ይቅርታ፣ እንደዛ እንነጋገራለን። ልጆቻችንን አሁን ተጀምሯል። አሁን ይላል አበሻ አበሻ። ልጁ ግን ስላላደግንበት ያንን ነገር ለማምጣት እኔ አሁን ከነዚህ ጋር ባልሆን አላቀ ላልል ይችል ይሆነ። ግን በቃ የሆነች ነገር ማድረግ ብቻ ፍቅራችንን የገለጸን ይመስለናል። እኛ ግን ወርዱ እንጠቀማለን። ገባሽ ለዛ ነው በአበሻ አሁን ግን ተጀምሯል ልጆቻቸውን በጣም ሲወዱ ለባሎቻቸው አይሉም እንጂ ለልጆቻቸው እናቶች የአበሻ እናቶች ለልጆቻቸው ይላሉ ባላቸው ካለ ምን አስበህ ነው ዛሬ የታባልህ ልትሄድ አሰብክ ነው የሚባለው አፈቅርሻለሁ ሚስቴ ብሎ ስሟን ጸብጸብ ነው የሚላል ምን አስበህ ነው ዛሬ እሺ በተግባር ስለምናታሳዩ ተግባር ስልክ እቃ በመግዛት ነገር ሳይሆን አትሊስት በአመለካከት ታክናገር እኮ እንደዚህ የምታሳያቸው ነገሮች እኮ በቂ እኮ መግለጫ ነው ለመውደድ። ለምሳሌ ለምሳሌ አሁን ከቤተሰብ ጋር ታወራለህ ለምሳሌ ወይ ደግሞ በዚህ በዚህ በተለያየ ነገር እኮ መግለጽ ይቻላል ይ የእሱ የምኑ መሰለሽ፣ በተለይ በተለይ ወንዶች ባሎች፣ በተለይ የሚስቶቻችሁን እንድትከበርላችሁ እንድትወደድላችሁ ከፈለጋችሁ፣ እናንተ አንቺ እንዳልሽው ለቤተሰብ መልካም የእሷን መልካምነት ብቻ መናገር ነው ያለባቸው። ቤዝዶን ዩኖ የሚወዷት የሚጠሯት አንተ በምታወራው ወሬ ምክንያቱም እንዲያርጋኛለች ብለህ ከተናገርክ፣ ገስቧት፣ አንተ ሚስትህ ስለሆነች ያንን ነገር ልትረሳው ትችላለህ። ቤተሰብ ግን አይረሳው። እንዲያርጋኛለች ብለህ ዝም ብለህ ከቀባጠርክ፣ እንዲሆኛለሁ ብለህ ለቤተሰብ የምትናገር ከሆነ ቤዝዶን ዩ ነው አንተ በተናገርከው ነው የሚያቋት እንጂ አያቋትም። ከነ መፈጠረው አያቋትም። እና በተለይ የባል ቤተሰቦች ለእናትህ ለእህትህ ነገርካት ማለት አንቀርቅባችሁ ድፉልኝ ማለት እሱ ብቻ አይደለም። በዛ ነው ብዙ ጊዜ ችግር ብቻ አክሲደንት የ ማለት ነው ሰፖርት ከጓደኞቹ ማለት ኮንች ብለሽ እየጠጣም አይደለ አትሊስት ወይ የሆነ ታክሲ ወይ የሆነ ነገር አምሽተ ወይ የሆነ ነገር ብቻ ትደውላለ። አንድ ጊዜ ወጥ ይችላልናት እዛ ጋራ ለሚስት ያለውን ጥላቸው፣ ለጓደኛ ያለውን ጥላቸው ጓደኞች ያላቸውን አስተያየት ሰፖርት አ መውደድ እውነት ብታፈጥራት ሆን ያችን ሴት ባትገልጽላት እንኳ የሚመጣባትን አደጋ በመከላከል ቆመ መታገል አለብን። ያ እኔ አሁን ለምሳሌ እግዚአብሔር በሚያውቀው ጓደኞቼውን ላይ አገኘኋቸው እና ሻይ ቡና ያልናቸው ስልክ ሰውራት ሚስቴን መጠየቅ ትቻለች። እስማ የሁኒታ አስቀናላችሁ ነው ሚ መቤቴ መሰክረኝ ስልክ ስናወራ እናወራለን፣ ከዛ ላቪዩ ምናምን ተባብሎ ነው የሚዘጋው። ኦልዌዝ ማንም ይኖር ማለት ይህዚም ታስታውቃለ። በነገራት ላይ ዜራ እዚህ ላይ ራሱ ስታወራት እኮ ሰማ ስታ ነገራት እሷም ያላትን ነገር በጣም ለእኔ ገብቶሻል። ባልሽን ከተንከባከብሽው እሱም ይንከባከባል። ሚስትን ከተንከባከብሽ ባል ይንከባከባል። እንደዚህ ነው መሆን ያለበት። ለምን ቲም ወርክ ነው። እኔ ለእሷ ማሰብ እሷ ለእኔ። አሁን ለእኔ ቤት ስደውል ለማየም ስደውል፣ ለእህቴም፣ ለወንድሞቼ እግዚአብሔር ምስክሬ ክርስተል እንዴት ናት ነው የሚገባ አማንዬ እዬ እንዴት ነው ማያዬ እንዴት ናት ብለው ነው የሚጠይቁ የሚጀምሩት እንኳን ከሚስቴ ነው። ለምን እኔ የነገርኳቸው እኔ የሰጠዋት ቦታን ስለሚያውቁ፣ ክርስትል እንዴትነች ነው የሚሉት ነው። ስለዚህ እንደዚያ የሚያደርገው የእኔ ማንነት እኔ ለእሷ የምሰጠው ክብር። ብዙዎቹ ምንድን ነው እንደ መጽሐፍ ቅዱስ የሚላል እኮ ንግስት ናት ንግስት ናት አከተመ ምንም ምፍቀው ነገር ስለዚህ አንድ ነገር ማድረግ ከተቻለ ከባድ ነው ብዬ አላስ ማድረግ ይቻላል ከታሰበ።